BYD Seal 06 EV በቻይና ለሽያጭ ቀርቧል። እንደሚታወቀው ይህ መኪና ከዚህ በፊት በDMI ማለትም በፕለጊን ሃይብሪድ ዲዛይን ብቻ የነበረ ሲሆን አሁን ግን በፉል ኢቪ እንደመጣና ዋጋውም ከሌሎቹ አንጻር ሲታይ እጅግ ርካሽ እንደሆነ ታውቋል። በይበልጥም ሁላችሁም እንደምታውቁት የቢዋይዲ ሴል ሞዴሎች የተወሰነ ዋጋቸው ወደድ ይላል። የሚጓዙትም ሬንጅ ትንሽ ሰፋ ያለ ነው። እነዚህን መኪኖች የሚገዙትም ሰዎች አቅም ያላቸው ሰዎች እንደሆኑ ይታወቃሉ። ነገር ግን ይህ መኪና እጅግ በሚገርም ዋጋ በአስደናቂ ሁኔታና በአስደናቂ ሬንጅ ለገበያ ቀርበዋል። ለገበያ የቀረበውም ትናንትና መሆኑ ተሰምቷል። በቅርብ ጊዜ ወደ ኢትዮጵያም እንደሚመጣ ምንም ጥርጥር የለኝም። ሰላም የተከበራችሁ የቻናል የቤተሰቦች እንደምንሰነበታችሁ፣ እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ፣ ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ፣ ላይክ ሰብስክራይብ አድርጉ። ቢዋይዲ ሴል 06 ዲኤምአይ ሞዴሉን ብዙዎቻችሁ ታውቁታላችሁ። አሁን ግን ይኸው መኪና በፉል ኢቪ መጥቶ ለሽያጭ ቀርቧል። የወጣለትም ዋጋ በሚገርም ሁኔታ አስደማሚ የሚባል ዋጋ ነው። ምክንያቱም አብዛኞቹ ማለት ይቻላል የቢዋይዲ መኪኖች ዋጋ ቀንሰዋል። እዚህ መኪና ላይም የተከሰተው ይኸው ጉዳይ ነው። ዋጋው በሚገርም ሁኔታ ወርዷል። በእርግጥም አንዳንዶቻችሁ በዚህ ዋጋ እንዴት ይህ መኪና ሊገኝ ይችላል ልትሉ ትችላላችሁ። ስትሰሙት ማለቴ ነው። በእርግጥም በሚያስደንቅ ዋጋ ይህ መኪና ለገበያ ቀርበዋል። ቢዋይዲ ሴል 06 ኢቪ ቻይና። ሁላችሁም እንደምታውቁት ቢዋይዲ ሴል 06 ዲኤምአይ ወይም ፕለጊን ሃይብሪድ ሞዴሉ እስከ 251886 ያክሉ መኪኖችን በሚሸጥ ሪከርዶችን ሰባብሮ ነበር። በእርግጥም ፉል ኤሌክትሪክ ወደ ገበያ ከገባ በኋላ ብዙ ሪከርዶችን ሊሰባብር እንደሚችል ምንም ጥርጥር የለው። የተከበራችሁ የቻናል የቤተሰቦች የBYD Seal 06 EVን የተወሰነ ውጫዊ ነገር ልንገራችሁ። ይህ መኪና በኢ ፕላትፎርም 3.0 ኢቮ በሚለው ዲዛይን ውስጥ የተካተተ ሲሆን አዳዲስ ፊቸሮችና የተለያዩ ነገሮችን በውስጡ አካቶ መጥቷል። ከዚህ በፊት እንደነገርኳችሁ ደግሞ በዲዛይን ደረጃ BYD A Platform 3.0 ላይ እንደነበርና አሁን ኢቮ በማለት የተለያዩ የተሻሻሉ ነገሮችን አካቶ ዲዛይኑ ላይ እንዳመጣ ነግሬያችኋለሁ። አጠቃላይ A Platform 3.0 ኢቮ ምን ማለት እንደሆነ ያልገባችሁ የዲዛይን ፓኬጅ ነው። በዚህ ስር ያሉ የኤሌክትሪክ መኪኖች ሁሉም በA Platform 3.0 ኢቮ ስር የሚካተት ዲዛይን ለሁሉም አፕ ላይ ይደረጋል። ይህም ደግሞ ፕለጊን ሃይብሪዶችንና ሃይብሪድ መኪኖችን የማይወክል ሲሆን ሁሉም በኢ ፕላትፎርም 3.0 ኢቮ ውስጥ የሚካተቱት የኤሌክትሪክ መኪኖች ብቻ ናቸው። ይህ ተሽከርካሪ በጣም የሚያምሩ ፍርግርጎች ያሉት ሲሆን ከፊት ለፊት ስትመለከቱት መብራቶቹ ሁሉም ነገር በጣም የሚያምር ነው። የመኪና እርዝመቱ 4720 ሚሜ mm ሲሆን ስፋቱ ደግሞ 1880 ሚሜ mm ነው። ቁመቱ 1495 ሚሜ ሲሆን ዊል ቤዙ ደግሞ 2820 ሚሊሜትር ነው። ምናልባት 2820 ሚሊሜትር ዊልቤዝ ማለት ከጎማ ጎማ ያለውን ርዝመት የሚወክል ነው። ይህ መኪና ወይም አዲሱ BYD Seal 06 EV የተባለው መኪና በርዝመት ደረጃ ከበፊቱ በ110 ሚሜ ያክል አጠር ያለ ሲሆን 5 ሚሜ ስፋቱ ትንሽ የተሻለ ነው ከበፊቱ። እንዲሁም ደግሞ 30 ሚሜ በዊል ቤዝ ደረጃ የተሻለ ነው። ይህም ከሌሎቹ አንጻር ሰፋ ያለ ቦታ እንዲኖረው አስችሎታል፣ አዲሱን ኢቪ አሁን ደግሞ የተወሰነ ስለዚህ ስለ BYD C06 EV ውስጣዊ ነገር ልንገራችሁ። ውስጡን ከተመለከታችሁት እንደ ሌሎቹ የቢዋይዲ ሞዴሎቹ ሲሆን እንደነገርኳችሁ ኢቮ ወይም ኢ ፕላትፎርም 3.0 ኢቮ የሚጠቀም ስለሆነ ከሌሎቹ ጋር ተመሳሳይነት ያለው ነው። ተለቅ ያለ ስክሪን 15.6 ኢንች ስክሪን የተገጠመለት ሲሆን በአጠቃላይ ዲ ሊንክ 100 የሚባሉት ሲስተሞች በውስጡ ተካተዋል ማለት ነው። አውቶፓይለት እንዲሁም አዳስ ሲስተምን ያካተተ መኪና እንደሆነ ተሰምቷል። ይህ መኪና በጣም በሚገርም ሁኔታ ውበቱ አስደናቂ ከመሆኑም በላይ ደግሞ 423 ሊትር ያክል ካርጎ ስፔስ አለው ማለትም ቦት ስፔስ አለው ማለት ነው። መኪናው በግልጽ አውቶ ፓይለት የተገጠመለት እንደሆነ የተሰማ ሲሆን ዲሊንክ 100 የሚባሉ ሲስተሞች ልክ መኪናው ልክ እንደ አንድ ስማርትፎን ያደረጉት ሲስተሞች በውስጡ ተገጥመዋል። ማለትም ቻይኖች እንደሚሉት ጋድስ አይ የሚባለው አዳስ ሲስተም ወይም አውቶ ፓይለት ተገጥሞለታል ማለት ነው። በጣም የሚያስደንቅ ነው። ይህ ሲስተም ተካቶ ደግሞ ዋጋው በዚህ ደረጃ መሆኑ ደግሞ አስደናቂ ነው። ወደ በኋላ ላይ ዋጋውንም በደንብ አድርጌ እነግራቸዋለሁ። መኪናው በጣም በሚያስደንቅ ሁኔታ እንግዲህ በሰዓት 80 ኪሎ ሜትር እየተጓዘ በድንገተኛ ስቶፕ ወይም በድንገተኛ ሁኔታ መኪናውን ማቆም የሚችል ኤኢቢ የሚባል ሲስተም ተገጥሞለታል። ኤቢኤስ፣ ሌሎች ሲስተሞች የማካተት ጉዳይ ኖርማል ናቸው ኳቸው። ዋናው ነገር ኢፕላትፎርም 3.0 ኢቮ የሚለው ሁሉም የኤሌክትሪክ መኪኖች ላይ አሁን ላይ በብዛት አፕ ላይ እየተደረገ ነው። ሁሉም መኪኖች እንደዚህ አይነት ሲስተሞች ለምሳሌ በሰዓት 80 ኪሎ ሜትር እየተጓዙ በድንገት መቆም ወይም ስታክ አድርገው የመቆም ችሎታ ያላቸው መኪኖች መሆናቸው ተሰምቷል። ይህም ደግሞ ከሴፍቲ አንፃር አስተማማኞች ያደርጋቸዋል። የተከበራችሁ የቻናል ቤተሰቦች አሁን ደግሞ የቢዋይዲ ሲል 06 ኢቪ ፓወር ትሬኖች ልንገራችሁ። ይህ መኪና በአጠቃላይ የኤሌክትሪክ ሞተር አቅሙ 110 ኪሎዋት ሲሆን ይህም 148 ኤችፒ የሚያክል አቅም ያለው ሞተር ተገጥሞለታል። ባትሪ ካፓሲቲው 4608 ኪሎዋት አውር ባትሪ የተገጠመለት ሲሆን በዚህ ባትሪ ደግሞ 47 ኪሎ ሜትር

አንድ ሜጀርመንት ነው ማለት ነው። መኪኖቹን የምንለካበት አንድ ስታንዳርድ ነው። እሱም በቻይና ብቻ ነው የሚያገለግለው። ምናልባት መኪኖቹ 470 ኪሎ ሜትር ይሄዳሉ ተብሎ ተጽፎባቸው ኢትዮጵያ ሲመጡ ወይም ሌሎች አለም ሀገራት ላይ ሲሄዱ የተባለውን ሬንጅ ላይ ጓዙ ይችላሉ። ምክንያቱም ሜጀርመንት ስለሚለያየ ማለት ነው። ሲኤልቲሲ ኮንሲደር የሚያደርጋቸው ነገሮች አንደኛው በከተማ ብቻ የሚለካ ነው። ሁለተኛው ደግሞ በሎው ስፒድ የሚለካ ነው። ሶስተኛው በትራፊክ ወይም በተጨናነቀ ትራፊክ የሚለካ ነው። የኤሌክትሪክ መኪኖች ደግሞ በተጨናነቀ ትራፊክ እና በሎው ስፒድ ላይ ፐርፎርማንሳቸው ከፍ ስለሚል ምናልባትም እስከ 470 ኪሎ ሜትር ይሄዳሉ ይባላል እንጂ መኪኖቹ 300 ከምናምን የመሄድ አቅም ነው ያላቸው። ሌላኛው ቢዋይዲ ሴል 06 ኢቪ የመጀመሪያው የነገርኳችሁ የመግቢያ ወይም ቤዝ ሞዴል የሚባለውን የነገርኳችሁ ሁለተኛው ትሪም ሌበል ደግሞ እስከ 160 ኪሎዋት አቅም ያለው ሲሆን 215 ኤችፒ እንደማለት ነው። ኤሌክትሪክ ሞተሩ ይህንን ይመስላል። ሬር ዊል ድራይቭ ነው። በአጠቃላይ ባትሪ ካፓሲቲ 66 ኪሎዋት ሃወር ባትሪ ካፓሲቲ የተሰጠው ሲሆን ይህ መኪና ሲኤልቲሲ በሚባለው ሜዠርመን 545 ኪሎ ሜትር መጓዝ ይችላል። ይህ መኪና ማለትም ቢዋይዲ ሲል 06 ኤቪ ባትሪውን ለመሙላት 24 ደቂቃ ብቻ ነው የሚፈጅበት። ከ30% እስከ 80% ያክሉን ለመምላት 24 ደቂቃ ብቻ በቂው ነው። ይህም በፋስት ቻርጀር ማለት ነው። በአጠቃላይ በጣም አስደናቂ ነገሮች በውስጡ ያካተተ መኪና እንደሆነ ተሰምቷል። ይህ መኪና እንግዲህ ማንፋክቸረሩ ቢዋይዲ እንደተናገረው 74% ያክሉ በጠንካራ ብረት እንደተሰራ ተነግሯል። ከሌሎቹ በበለጠም ደግሞ በሴፍቲ ደረጃ እስከ 9 ኤርባኮች ያሉት መኪና እንደሆነ ተሰምተዋል። በጣም ሴፍቲ ያለው፣ ዋጋውን ግን ስትሰሙ ሁላችሁም የምትደመሙ ነው የሚሆነው። አሁን የተከበራችሁ የቻናሊ ቤተሰቦች ዋጋውን ልንገራችሁ። ይህ መኪና ቢዋይዲ ሲል 06 ኤቪ በአጠቃላይ በቻይና ከ109800 እስከ 129800 ዩሃን ማለትም በዶላር ሲቀየር 15270 ዶላር አካባቢ እስከ 18050 ዶላር አካባቢ ይሸጣል። በ3 ትሪም ሌብሎች የቀረበ ነው። የተለያየ ፊቸሮች ያሉት ነው። ለማነጻጸር ያክል ይኸው መኪና በDMI ወይም በሃይብሪድ ሞዴሉ በአጠቃላይ ከ99800 እስከ 139800 አካባቢ ማለትም ወደ ዶላር ሲቀየር 13880 እስከ 19445 ዩኤስዲ ዋጋ እየተጠየቀበት ይገኛል።